ዘላቂ ሰላምን ለማስፈን በሕዝብና በመንግሥት የቀረበውን የሰላም ጥሪ የተቀበሉ ከስድስት መቶ በላይ የታጠቁ ኃይሎች ወደ መደበኛ ኑሯቸው መመለሳቸውን በአማራ ክልል የኦሮሞ ብሔረሰብ አስተዳደር አስታወቀም። በብሔረሰብ አስተዳደሩ ደዋ ጨፋ ወረዳ ሲንቀሳቀስ የነበረ ቡድን አዛዥና አባላት የሰላም ጥሪውን ተቀብለው ወደ ማህበረሰቡ ተቀላቅለዋል። ኢማም ኢብራሂም ተጨማሪ ዘገባ አዘጋጅቷል። በሕዝብና በመንግሥት የቀረበውን የሰላም ጥሪ መሰረት በማድረግ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ታጥቀው የሚንቀሳቀሱ አካላትን ጥሪ በማድረግ ወደ ሰላም እንዲመጡ እያደረገ ይገኛል በብሔረሰብ አስተዳደሩ የደዋ ጨፋ ወረዳ በሰላም ካውንስሉ በኩል ባቀረበው የሰላም ጥሪ የኦሮሞ ነፃነት ሰራዊት አዛዥ የነበረና የቡድኑ አባላት የሰላም ጥሪውን ተቀብለው ወደ ማህበረሰቡ ተቀላቅለዋል በወረዳው ሲደርሱ በአካባቢው ማህበረሰብ አቀባበል ተደርጎላቸዋል የሰላም ጥሪውን የተቀበሉ የ የቡድኑ አዛዥና አባላት በሰላም ካውንስሉ በኩል የቀረበላቸውን ጥሪ በመቀበላቸው መደሰታቸውን ገልጸው ዘላቂ ሰላም እንዲሰፍን በጫካ የቀሩ ሌሎች የታጠቁ አካላትም ወደ ሰላም እንዲመጡ ጠይቀዋል። ዋምቻ መንግስትና የሀገር ሽማግሌዎች ባቀረቡልን የሰላም ጥሪ ተቀብለን መትናል። ወደ ማህበረሰቡ በመቀላቀሌ በጣም ተደስቻለሁ። ሌሎች የቀሩ ወንድሞችም ወደ ሰላም ቢመጡላለሁ አስልፉዳን አስልፉዳን ወኒ ነደጋሜ ገመቹ ነደጋሜ ወኒ ብራንጅሩ ኮሰከኝ ጫላ ከነ መንግስትና የሀገር ሽማግሌዎች ባቀረቡልን የሰላም ጥሪ ተቀብለን መትናል። ወደ ማህበረሰቡ በመቀላቀሌ በጣም ተደስቻለሁ። ሌሎች የቀሩ ወንድሞችም ወደ ሰላም ቢመጡላለሁ ጎሰሰከ ሳቴፍ ባየደ ገላተውን ፈና የደዋ ጨፋ ወረዳ ዋና አስተዳዳሪ መሀመድ ጌታቸው በሰላም ካውንስል በኩል በቀረበው የሰላም ጥሪ በወረዳው በርካታ ቁጥር ያላቸው ታጣቂዎች ወደ ሰላም እንዲመጡ መደረጉን ገልጸዋል። ምክንያታዊ የሆነ ነገር ብዙም ስላልነበራቸው በርካታው ኃይል የመንግስትን መዋቅርም አገር ሽማግሌዎቹንም አምኖ ወደ እኛ መምጣት ነው የጀመረው። እስካሁን ድረስ ባለው ተጨባጭ ሁኔታ እንትን ለመናገር ፎርማሊኛ ጋር ተመዝግቦ ለአገር ሽማግሌና አጠቃላይ ለካውንስሉ እየሰጠው ወደ 81 ሰው አካባቢ ላይ የተመዘገበ ይሄ ፎርማል የሚታወቀው ነው። ሌላው በርካታ ጄሌ ነበር። ይሄ እንግዲህ ዋና ዋናው እንጂ ጄሌ የነበረው አብዛኛው በራሱ መንገድ ወደ የቤቱ ገብቷል። ያው ጥሪ ተደርጎ ስለነበረ፣ አናውንስ ተደርጎ ስለነበረ ወደ መደበኛው ስራ የገባው በርካታ ነው። በምክር የተለቀቀ በጣም በርካታ ነው። በየአካባቢው የሉ መሻይኮች ላይ እየመጣ ምክር የተሰጠው የተለቀቀ በርካታ ነው። የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ጀማል አሊ በብሔረሰብ አስተዳደሩ እስካሁን በቀረበው የሰላም ጥሪ ከ600 በላይ ታጣቂዎች ወደ ሰላም መምጣታቸውን ተናግረዋል። የዞኑ መስተዳደር ባቀረበው የሰላም ጥሪ መሰረት ብዙ ጫካ የነበሩ የሸኔ አባላት እጃቸውን ሰጥተዋል። በቁጥር ደረጃ ለመግለጽ ከ600 በላይ እስካሁን ባደረግነው የሰላም ጥሪ መሰረት እጃቸውን የሰጡበት ሁኔታ ነው ያለው። ከዛ ውስጥ ከ450 በላይ ተሐድሶ ወስደው ተሐድሶም እየወሰዱ ያሉ ተወስደውም ደግሞ ወደ ማህበረሰቡ የተቀላቀሉ አካላት ናቸው። ሌሎቹ በሂደት በተሐድሶ ውስጥ አልፈው ቀሪዎችም ወደ ሕዝብ የሚቀላቀሉ ነው የሚሆኑ። ለሰላም የተከፈተው በር ክፍት በመሆኑ አሁንም ታጥቀው የሚንቀሳቀሱ አካላት በህዝብና በመንግስት የቀረበውን ጥሪ እንዲቀበሉም ጠይቀዋል። አሁንም ቢሆን በጫካም ያሉ ወንድሞቻችን፣ እህቶቻችን ይህንኑ አይተው አማራጭ ሌላ አማራጭ ከሰላም ውጭ ሌላ አማራጭ አለመኖሩን ተረድተው ወደ ነበሩበት ቤተሰቦቻቸው፣ አካባቢያቸው ተመልሰው ሰላምን እንዲቀላቀሉ ጥሪያችንን እናስተላልፋለን።